ለወዳጅ ዘመድ ስጦታ ለመስጠት እንዲሁም ደግሞ ለራሳችን ጥሩ ማዕዛ እንዲኖረን ከሚያደርጉ ነገሮች አንዱ ሽቶ ነው። ዛሬ እንግዲህ በፋንሲ ሽቶ ተገኝቼ ያላቸውን የሽቶ አይነቶች፣ ዋጋውን ወደ እናንተ ማድረስ ይሆናል። እኔ ደናይን ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ ሯችሁ እንዴት ናችሁ? ሰላም ደህና ነሽ? አለን ይመስገነው፣ ሰላም ነው። እንኳን ደህና መጣሽ። እንኳን በደህና ቆየሽ። እንግዲህ ዛሬ እናንተ ጋር ያሉትን የተለያዩ ሽቶዎችን ዋጋቸው ለተመልካቾች ለማድረስ ነው ብቅ ያልኩት። በቅድሚያ ግን እንተዋወቅ። እሺ ቤሪ ይባላል። መልካም ቤሪ፣ እንግዲህ ተመልካቾች ወደ ፋንሲ ሽቶ ሲመጡ ምን ምን እቃዎችን ማግኘት ይችላሉ? ያው እንግዲህ እንደምታያቸው ቆንጆ የሆኑና ኦሪጅናል የሆኑ ሽቶችን እዚህ ማግኘት ይቻላል። ሽቶ ብቻ ሳይሆን ቦዲሎሽኖች፣ ስፕላሾች እንዲሁም የተለያዩ ዛጋ እንደምታያቸው ምን ጠቀማቸው፣ ብዙ ነገሮች እዚህ ማግኘት ይቻላል። መልካም እኔ ዛሬ በዋነኝነት የመጣሁት ሽቶ ለማየት ነው እና ምን ምን ሽቶዎችን ትይዛላችሁ? የዲዛይነር ሽቶዎች አሉ፣ እንዲሁም የአረብ ዱፕ የሆኑ ሽቶዎችም አሉ። ብቻ የተለያየ ነገር ማግኘት ይቻላለች። በዛ ላይ ደግሞ ኦርጅናል አላቸው። እሺ፣ ስለዚህ ዱፕ ከሆኑት እንጀምር ይቻላል። እሺ፣ እዚህ ጋር ኖቫ የሚል ይታየኛል። እስቲ ከዚህኛው እንጀምር። ይሄ ኖቫ አምሳ ሚሊ ነው። መቶ አምሳ ዘጠኝ ቁጥሩ የሳቬጅ ዱፕ ማለት ነው። በጣም ቆንጆ ሽታ ነው ያለው እና አንዳንድ ወንዶች ጠንከር ያለ ሽታ ይወደዋሉ። ትንሽ ያው ሳቤ ጠንከር ትላለች። ምን ያህል ቆይታ ውስጥ ምን ያህል ይቆያል? ከሰባት እስከ ስምንት ሰዓት ይቆያል። ዋጋው ደግሞ ሶስት ሺ ብር ነው። እ መልካም። እሺ፣ ቀጣ ያለችው ይሄኛው ደግሞ ሀምሳ ኤምኤል በሶስት ሺ ሁለት መቶ ብር ነው ማግኘት የሚቻለው የብሉ ዲሽ ኔል ዶፕ ነው ማለት ነው። ኦኬ ምን አይነት መዓዛ አለው? ይሄ ላይት ነገር ነው ቀለል ያለ። አሁን ወንዶች ጠንከር ያለ የሚወዱ አሉ፣ ላይት የሚወዱ አሉ። ስለዚህ ይሄ ደግሞ ላይት ነገር ነው። ኦኬ ቆይታው እስከዛኛው ጋር ተመሳሳይ ነው፣ ሰዓታቸው ተመሳሳይ ነው። ከሰባት እስከ ስምንት ሰዓት ይቆያል። እስቲ ሌሎች እሺ፣ ለሴቶችም የሚሆኑ ካሉ አሁን ያሳየሁሽ ሁለቱ የወንድ ናቸው፣ እነዚህ ደግሞ የሴት ናቸው። የሴቶችን ደግሞ ላሳይሽ። እሺ ይሄ ሻይክ ሀምሳ ኤም ኤል ነው። ይሄ የሴት ሽቶ ነው። ሶስት መቶ ዘጠና ስድስት ቁጥር ነው። ይሄኛው ሀምሳ ኤም ኤል ነው፣ በሶስት ሺህ ሁለት መቶ ብር ማግኘት ይችላሉ ማለት ነው። ሶ የዋይሴልብሬ ዱፕ ነው ማለት ነው። ሶ ይሄኛውን አቅማቸው ማይችሉ ሰዎች መግዛት ማይችሉ ሰዎች ይሄኛውን በሶስት ሺህ ሁለት መቶ ብር ማግኘት ይችላሉ። በራሱ ሽታ ማለት ነው በጣም አሪፍ። እሺ ቀጣዩስ? ይሄ ደግሞ መቶ የሚሉ ነው። በአምስት ሺህ ብር ማግኘት ይችላሉ። የስካንድል ዱፕ ነው። በጣም ቆንጆ የሆነ ሽታ ነው ያለው። ቫኒላ ቫኒላ ነው የሚለው። የመቆየት አቅሙ በጣም እንዳልኩሽ ከሰባት እስከ ስምንት ሰዓት ይቆያል ይሄኛው ማለት ነው። በጣም ቆንጆ ሽቶች ናቸው ያሉ። ዋጋውን እሱን በስንት ማግኘት ይችላሉ? ይሄ በአምስት ሺ ብር መቶ ኤም ኤል ስለሆነ በአምስት ሺ ብር ማግኘት ይችላሉ። ይህኛው ደግሞ ሌላ የሴት ሽቶ ነው። ሻይክ ሀምሳ የሚሉን ሁለት መቶ ሰላሳ አራት ቁጥር ነው። የጉድ ገርል ዱፕ ነው ማለት ነው። በጣም ቆንጆ ሽታ ነው ያለው። እንግዲህ ጉድ ገርልን ብዙ ሰዎች ይጠቀማሉ። ብዙ ሴቶች የሚመርጡት ሽቶ በጣም እኔም በጣም ነው የምወደው በዚህ አጋጣሚ። እና ቆንጆ ሽቶች አሉን። ሌሎቹን ማየት እንችላለን የመጨረሻውን በስንት ነው ዋጋው የምናገኘው? ይችኛዋን ሶስት ሺ ሁለት መቶ ብር ኖቫን ኖቫን ነው በሶስት ሺ ብር እነዚህ ሶስት ሺ ሁለት መቶ ናቸው። መልካም እሺ። ሌላ አይነት ደግሞ የአረብ ሽቶዎችንም እንደምትይዙ ነግረሽኛል። እስቲ እነሱን ደግሞ በተወሰነ እኔ ይቻላል። ኢክሌር የሴት ሽቶ በጣም የሚገርም በጣም ቆንጆ ሽታ ያለው አሁን ላይ ብዙ ሴቶች የሚመርጡት ሽቶ ይመስለኛል። ደስ የሚል የቫኒላ አይነት ሽታ ያለው ነው። በጣም ቆንጆ ሽታ ነው። በስንት የሚል ነው የምናገኘው? መቶ የሚል ነው እና ዋጋው ደግሞ ስምንት ሺህ አምስት መቶ መልካም እሺ። ቀጣይ ሌሎች ለሴቶችም የሆኑ ሽቶችን አሳየን። እሺ አንጋም ይሄ በጣም በጣም የሚያወጡ የስትያደረግሽው ቫኒላ ነው። ያው ደስ የሚል ሽታ ያለው በጣም ቆንጆ ሽታ ነው ያለው። መቶ የሚል ነው ዋጋው ደግሞ በስምንት ሺህ አምስት መቶ ብር ማግኘት ይችላሉ። መልካም። እሺ ሌሎች ለሴት አማራጭ የሚሆኑ ሽቶዎች ዘኪንግደም፣ ይህም በጣም ደስ የሚል ሽታ ባይዘቤ፣ ሁሉም ቆንጆ ቆንጆ ሽታ ነው ያላቸው የሰው አመራረጥ ምናምን ስለሚለይ ለዛ ነው። ይህንንም ቴስታርኪ፣ ይህም ለስለስ ያለ ሽታ ያለው ነው በጣም ቆንጆ ሽታ ነው ያለው። ዋጋው ምን ያህል ነው? ስምንት ሺ ብር ነቶ የሚል ነው፣ በስምንት ሺ ብር ማለት ነው። እሺ ሌላ ደግሞ እንደው እንደ አማራጭ ለሴት የሚሆን ሽቶ ቫኒላ ቮኔጅ፣ በጣም ደስ የሚል ሽታ ነው ይሄም ያለው። ይህም ሴት ሽቶ ነው። በጣም ተመራጭ የሆነ ቆንጆ ሽቶ ነው። ብዙ ሰዎች አሁን በጣም የሚጠቀሙት ብዙ ሴቶች ማለት ነውና፣ ቫኒላ ቮይጅ ነው። በጣም ቆንጆ ሽታ ነው ያለው። ቫኒላ ነው። አዎ። እሱን ስንት ኤም ኤል ነው? መቶ ኤም ኤል ናቸው ሁሉ እዚህ ያሉት። በአስራ አንድ ሺህ ብር ብቻ ማግኘት ይችላሉ? እንዴ! ቆይታቸው ግን እንዴት ነው? ለአስራ ሁለት ሰዓት ያክል ይቆያል። ጥሩ ቆይታ አላችሁ። አዎ። እሺ፣ አንድ ደግሞ የመጨረሻ ላሳይሽ ሄር ኮንቬንሽን ነው። ይህም በጣም ከእቃው እራሱ በጣም አታምረ እቃዋ የምታምር ናት። ሽታውም እንደዛው በጣም ነው ደስ የሚለው ቫኒላ ፍላቨር ያለው ቆንጆ ሽታ ነው። 12 ሺህ ማግኘት ይችላል ይቻላል ማለት ነው። በጣም ጥሩ እንግዲህ፣ እየተወሰነ የሴቶች ሽቶ አይተናል። እስኪ ለወንድ ደግሞ የሚሆን አንቺ ሰጀስት የምታረድገኝ ካለ ከአረብ ሽቶዎች ማለት ነው። አለ በደንብ አለ። አሳይሻለሁ እዚህ ጋር ደግሞ ቆንጆ ቆንጆ የወንድ ሽቶዎች አሉን። ናይን ፒ ኤም በጣም የሚወደድ ሽቶ ነው። በተለያየ ፍሌቨር ማግኘት ትችላላችሁ። አሁን ደግሞ በሴትም መጥቷል። እስካሁን በወንድ ብቻ ነበር ናይን ፒ ኤም ያለው። ይኸውልሽ ቆንጆ ፍሩት ነው። አዎ፣ ደስ የሚል ሽታ ነው። ለሴት አዲስ የመጣ ነው ይሄ፣ እንጂ እስካሁን በወንድ ብቻ ነበር የነበረ ናይን ፒ ኤም። እነዚህም የተለያየ ፍሌቨሮች በጣም ቆንጆ ቆንጆ ደስ የሚል የወንድ ሽቶች። መልካም እሺ፣ ምን ያህል ነው ዋጋቸው? የወንዶቹ ያው እንደ ፍሌቨራቸው ዋጋቸውም ለየት ያለ ነው። እነዚህም ሁለቱም በሰባት ሺህ ብር ማግኘት ነው የሚቻለው። ይሄኛውን ደግሞ አስራ አንድ ሺህ ብር እንዲሁም ይችኛዋን ደግሞ በአስራ ሁለት ሺህ ብር ነው የምናገኛት። ለየት ይላል ፍሌቨራቸው። ለዛም ጀምሮ ነው የሴቷን ደግሞ በስምንት ሺህ ብር ነው ማግኘት የምንችለው። በጣም አሪፍ። እሺ፣ ሌላ ደግሞ ለወንድ የሚሆን ምን አይነት ሽቶ አላችሁ? ከአረብ ሽቶዎች ሌላ ደግሞ ሊኩድ ብራንድ ጥሩ መዓዛ ጥሩ ቆይታ ያለው ሽቶ ነው። ዛሬ እንግዲህ አሽተሽሽ፣ እዛ ጋ ቡና አለ፣ ሌላውን ቴስት ለማድረግ ደስ የሚል ነው። ዋጋው ምን ያህል ነው? እዚህ ዋጋ 11 ሺህ ብር ነው። 11 ሺህ ማግኘት ይችላሉ ነው፣ 11 ሺህ ብር ማግኘት ይችላሉ። መልካም። እሺ፣ ሌላ አይነት አማራጭ፣ ሌላ ደግሞ ለሳይሽ ቪንቴጅ ቫዲዮ ጋው ራሱ ደስ የሚል ቃና አይደል? በጣም ነው የምታምረው። አዎ፣ ዋጋው ደግሞ 10 ሺህ ብር ነው። 100 የሚል ነው። 12 ሰዓት ምናምን ያክል ይቆያል። ጥሩ ቆይታ አለ። ጥሩ ቆይታ አለ። ለስለስ ያለ ሽታ ለሚወዱ ሰዎች አዎ፣ መራጭ ነው። ከነዚህ በተጨማሪ ደግሞ ሌላ ቆንጆ ሽቶች ላሳይሽ የካምራን ላታፋ ምርቶች ናቸው። እቺ ካምራ ይሄ ካምራ ላታፋ ቃዋ ነው። ኦኬ፣ ቡና ቡና ነው የሚለው። ቆንጆ ፍሌቨር ነው ያለው ያ ሴት መቶ ኤም ኤል ነው ዋጋው በሰባት ሺ ብር ማግኘት ይችላሉ። መልካም፣ እስኪ ሌላ ደግሞ አማራጭ አለ አለ። ይሄ ደግሞ ለሴትም ለወንድም ነው የሚሆነው፣ መቶ ኤም ኤል ነው። ይሄም በሰባት ሺ ብር ነው ዋጋው። ይህም ደስ የሚል ሽታ ያለው ነው። ያኛው ምንድን ነው ልዩነታቸው ሁለቱ? እንግዲህ የሁለቱ ልዩነት ይሄ ካምራ ላታፋ ነው፣ የሲናመን የሆነ ሽታ ነው ያለው ይሄኛው ደግሞ የቃዋ ማለት የቡና ፍሌቨር ነው ያለው ቆንጆ ሽታን ያላቸው ልዩነታቸው ይሄ ነው መልካም ስለዚህ ሁለቱንም በሰባት ሺህ ብር ከእናንተ ማግኘት ይችላል ሁለቱንም አዎ በሰባት ሺህ ብር ማግኘት ይቻላል ሌላ ደግሞ አሁን ላይ በጣም ተወዳጅ የሆነው አሳድ በርበን ይታየኛል ምርጫሽ እንዴት ደስ ይላል ደስ ነው የሚለው የወንድ ሽቶ ነው ነው ዋጋው ሰባት ሺህ ብር ነው ያው እንዳሸተትሽ እንግዲህ ቆንጆ የሆነ ፍሌቨር ሽታ ነው ያለው። ሽታው ደስ የሚል ነው በጣም እና አሁን ላይ ደግሞ ላይክ እንደ ትሬንድም ነገር የሆነ ነው መሰለኝ። ብቻ ቆንጆ ሽታ ያለው ሰባት ሺ ብር። ሌላ ደግሞ እዚህ ጋር የዛራ ዱት ሽቶች ይታዩኛል። እስቲ ስለነሱ ደግሞ የተወሰነ ንገሪ። እሺ፣ እነዚህ ደግሞ ይሄ ዛራ ጎልደን ዲኬዲ የዋይሴ ሊብሬ ነው። ቆንጆ ሽታ ነው፣ ያው ዛራ ይታወቅ ነው። ሁሉንም ዛሬ አሽተተሽ ቡና አለልሽ ደስ የሚል ሽታ ያለው ነው። ስንት ሜል ናት? ሰማንያ ሜል ነው በሰባት ሺህ እችኝ ዋስ ይሄ ዛራ ሰብሊ የማይዌይ ዱፕ ነው ራሱ ነው በቃ ሽታዋ። ቆይታቸው ግን እንዴት ነው? ቆይታቸው ከስድስት እስከ ሰባት ሰዓት ይቆያሉ። ዋጋውስ እሱ ምን ያህል ነው? ዋጋው አ አንድ አይነት ነው ሰባት በጣም አሪፍ። እሺ ይሄ ደግሞ ዛራ ቴምፕቴሽን ነው፣ የባካራት ዱፕ ነው። ሰማንያ ኤምኤል ሆኖ ዋጋቸው አንድ አይነት ነው፣ ሰባት ሺህ ብር ተመሳሳይ ነው። አዎ ተመሳሳይ ነው። ኦኬ እስኪ እችኛዋስ? እችኛዋ ደግሞ ሃይፖተኒክ ቫኒላ ነው፣ የዲዮር ፖይዝን ዱፕ ነው ማለት ነው። ኦኬ ቼክ አድርግሽ ታው፣ ደስ ይላል። ስለዚህ ያው በተለያየ ፍሌቨር አማራጭ በተመሳሳይ ዋጋ ማግኘት ይችላል። አዎ የፈለጉትን ማግኘት ይችላሉ። ዋጋቸው ተመሳሳይ ነው። ሰማንያ ኤም ኤል ልናቸው በጣም አሪፍ እስቲ እንግዲህ አሁን ደግሞ ወደ መጨረሻው ና ኦርጅናል የሚባሉት ሽቶዎችን አሳየን ይቻላል። እዚህ ጋር ማሳየሽ ኦርጅናል ሽቶዎች ናቸው እነዚህ የሴት እነዚህ ደግሞ የወንድ ናቸው። መርጬ ነው ማሳየሽ ያው ብዙ ስለሆነ ታይምም የለንም ይሄን ለመግለጽ ለዛ ነው። እና ጂሚቹ ይሄ ሀያ አምስት ሺህ ብር ነው። በጣም ቆንጆ ሽታ ያለው ነው ኦርጅናል ሽቶ ነው። በጣም ለረጅም ሰዓት ነው የሚቆየው። በስንት ኤሜል እናገኘዋለን? መቶ ኤም ኤል ነው። በጣም አሪፍ እሺ፣ ቀጣዩስ? ይሄኛው ደግሞ በርሳቺ ነው፣ በሃያ ስድስት ሺህ ብር ማግኘት ይቻላል። እና ይሄ ዘጠና ኤምኤል ነው። በጣም ቆንጆ ሽታ ነው ያለው፣ ያው ተመራጭ የሆኑ ሽቶ ናቸው። እሺ፣ እቺ ፕራዳ ናት። በጣም በጣም በቃ ደስ የምትል ሽቶ ነች፣ ቅልብጭ ያለሽ ደስ የምትል ቀዋራውስ እና ሰላሳ አራት ሺህ ብር ነው፣ ዘጠና ኤምኤል ነው። ስለዚህ እነዚህ በኦሪጂናል የሴት አማራጭ ማግኘት ይቻላል ማለት ነው። እሺ፣ ወደ ወንዶቹ ደግሞ እንሂድ። እነዚህ ደግሞ ቆንጆ ምላቸውን የወንዶች መርጬ ነው። ሌሎችም ቆንጆ ቆንጆ ሽቶች አሉ እና ዋን ሚሊዮን ይሄ ሀያ ሰባት ሺ ብር ነው መቶ የሚል ነው። ቀጣዩስ ይሄኛው ደግሞ ጀንትልሜን ጊቬንች ነው። ይህም በሀያ ዘጠኝ ሺ ብር ማግኘት ይቻላል። መቶ የሚል ነው። በጣም አሪፍ እሺ እዚህ ጋር ያለችው ደግሞ ዲዛይኗም ለየት ያለች ናት። ዲዛይኑም ቆንጆ ነው። ዣምፖል ነው ስሙ መቶ ሀያ አምስት ሚሊ ሊትር ነው ከዛ ደግሞ 29 ሺህ ብር ነው ዋጋው። በ29 ሺህ ማግኘት ይችላል ይቻላል ማለት ነው። ተመራጭ የምለውን ያሳየሁሽ። ስለዚህ ኦሪጂናል ለሴቶች ያንን፣ ለወንዶች ደግሞ ይህንን መብረጥ ይችላሉ። ካልሆነም ደግሞ ያው ሱቅ ድረስ በመምጣት የተለያዩ አማራጮች ይታዩኛል የወደዱትን መግዛት ይችላሉ ይችላሉ። እንግዲህ እንደየሻቸው ነው። ያላየሻቸውም ቆንጆ ቆንጆ ሽቶዎች አሉ። እንዲሁም ቦዲ ሎሽኖች፣ ስፕላሾች፣ የተለያዩ ስኪን ኬር የሆኑ እቃዎችም እዚህ ማግኘት ይቻላል። ስለዚህ እዚህ ከመጣችሁ ምንም አንታጡም ለማለት ነው። ፋንሲ ሽቶ እንግዲህ ቆንጆ የሆኑ እቃዎችን ያቀርብልናል ማለት ነው። እሺ እናንተ ማግኘት ስለሚፈልጉ አድራሻችሁ የት ነው የሚገኘው? አድራሻችን ፍየል ቤት አዶራ ሆስፒታል፣ አዲሱ አስፋልት አለች ትንሽዬ፣ በእሷ ጋገባ ብለው ፋንሲ ከሩቅ ይታያል። በቢጫ መልካም። ስለሰጠሽን ጊዜ ከልብ አመሰግናለሁ። በጣም ቴንኪው ስለ